ሰላም ሰላም፣ የተከበራችሁ ውድ ሀገሬ ልጆች ሰላማችሁ ብዝት ይበልልን። ያው እንግዲህ ያው ጠፍቻለሁ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ እንኳን በሰላም በጤና በአንድነት አደረሰ ማለት እወዳለሁ። እንዴት ናችሁ? ዳናናችሁ ወይ? አብዛኛዎቹ በስደት ላይ ሆነን ብዙ ነገር እናስታውሳለን እና እንግዲህ ሁላችሁም ትዝታ ነው የሚሆንባችሁ፣ ግማሾቻችሁ ደግሞ ታሳልፋላችሁ እና። እግዚአብሔር እንግዲህ ሀሳባችሁ ሁሉ ያሳካላችሁ። እኛ ጋር ሰላም ነው ሁሉም ነገር። እንኳን አደረሳችሁ በላችሁ ደስ ከጠፋ ስለቆየ ሰላም ጤና ይስጥልኝ። እንደምናችሁ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ላለሁ ሁላችሁም በያላችሁበት መልካም በዓል ጊዜ ታቃደላ እኔ ውድ ውዴ እህት ወንድሞች በስደት ያላችሁ በሀገር ውስጥ ያላችሁ እንኳን ለትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን ማለት እፈልጋለሁ። ጠፍቻ ለአውቃለሁ፣ ቢዝብኝ ነው በአንዳንድ ነገሮች ስም፣ በሌላ ቪዲዮ እነግራችኋለሁ። በዓል በስደት እንድት እያሳለፋችሁት ነው እንግዲህ። እኛ ባለን ነገር እግዚአብሔር ይመስገን፣ ለዚህ ድረስ ስላደረሰን ደመቅ ብለናል። በዓሉን ና ከኛ ጋር ተካፈሉ ማለት እፈልጋለሁ። እስኪ በስደት ላሉትም ከጠፋን ስለቆየ ሰላምታ አቅርብላቸው። ደስ ሰላም ጤና ይስጥልኝ። እንደምናችሁ ሰላም ናችሁ ወይ? እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። ሁላችሁም በዓሉ የሰላም የጤና የፍቅር ይሁንላችሁ። በሀገር ውስጥም በውጭም ያላችሁ ኢትዮጵያውያኖች፣ ክርስቲያኖች እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። አዎ በዓሉ እንግዲህ እያሳለፍነው ነው በቤታችን ባህልና ያው ቤተሰብ ጋር ትንሽ ተራራቅ ነው። ባቤታችን እያሳለፍን ሆኖ በጣም ደስ ይላል። እናንተም ያሰባችሁት ተሳግቶ ያሰባችሁበት ቦታ እንድደርሱ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳይ ማለት ትፈልጋለሁ። እንግዲህ ኑ አብረን በዓልን እናክብር፣ አይደል? አዎ፣ ኑ በዓልን አብረን እናክብር። እንግዲህ ያው በዚህ አጋጣሚ ዳሳሽዬ፣ ትንሽ እቴ፣ እንኳን ያደረሰሽ በዓሉ እንግዲህ የሰላም የጤና የአንድነት ይሁንልሽ ዘንድሮ የመጀመሪያ ነው። በአለም ተለይተሽ ያከብርሽ ፋሲካል። እንደዛ ሆኖ በሚገርም ሁኔታ በስደት ላይ አክፍላለች ማለት ነው እና የምታከፊው ምጾም ምጾም ጸሎት ፈጣሪ በሰላም ወስዶ በሰላም ይመልሰሽ፣ ለምትናፍቅሽ ለምትወድሽ እናትሽ እና ቤተሰብሽ ያውቃሽ ማለት ወዳለው መልካም አመት በዓል ይሁንላችሁ ለሁላችሁም በዚሁ አጋጣሚ ምቴን በጣም ወደህና መከብራት ምቴናት አዎ ዳሳሽ እንኳንስ ለፍጻይ በዓል አደረሰሽ ማለት እወዳለሁ። ዳሱዬ በርቺ፣ ጠንክሪ እግዚአብሔር ካንቺ ጋር ይሁን። ሌሎች እንዲሁ እነ ፍራንክ የሚጠሩ ብዙ፣ አዎ ብዙ ነጭ፣ ከሌ ከሌ መባል አይችልም ሁሉ ቤተሰብ ናቸው። መዘርዘር ትንሽ እንትን ስለሚናቸው እንጂ ብዙ የቅርብ ተጠሪ ወዳጆች ዘመድ ያለን፣ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ማለት እንወዳለን። እንግዲህ አብረን ቆርሰን እንበላ። ካናዳ ያለች ይሁን ይሁን ወይ? አዎ ባለፈው እንጃ አልደብግለት ኳላ። የኛ ሰው እኮ እንደዚህ ነው። እኔም ቢዚ ሆንኩ በተለያየ ነገር ተጠፋፍና። ከካናዳ መጣ እኔ ጋር። ካናዳ ነዋ። ጀርመን ነው፣ ጀርመን ነው። ከካናዳ ሆን ከጀርመን መጣ። አይታኛለች በክብሮት እግዚአብሔር ያክብርልሽ ያክብርልኝ፣ አንቺን እስከ ልጆችሽ እንኳን ያደረሰሽ ማለት ተፈልጋለሁ። በዓሉ በሰላም የጤና ያድርግልን። የአገሬ ልጅ ናት በዚህ አጋጣሚ እና ሁላችሁን እንወዳችኋለን እና ያከብራችኋለን። መታችሁ አብራችሁን ብትደምቃችሁ ታውባችሁ ብትብሉ ደስ ይላል ነበር። ነገር ግን ያው የአገር መራቅ ብዙ ነገር ትዝታ ያመጣል እና እኔ ደግሞ እግዚአብሔር ወዶ እና ፈቅዶ ለሀገራችን ለሀገር የበቅች ው ፊት ሁለት ዓመትን በሀገሬ እየኖርኩ ነው ማለት ነው። እንግዲህ እግዚአብሔር ይመስገን ብዙ ነገር አለ። ያንን ትተን ግን የዛሬውን ደስታችን ነው የምናስበው። እንግዲህ ደሱ በዓልን በቤት እያከበርክ ነው፣ ትዳር ይዘህ ምን ይመስልሀል? በዓል ከዚህ በፊት በወንደላጤነት ዘመን ከዛሬ ሁለት ዓመት በፊት የነበረው በጣም አስቸጋሪ ነበር። ዓመት በዓል በደረሰበት በተለይ የሚሰማኝ ነገር ቢኖር ዓመት በዓል በደረሰበት ዓመት በዓል ሲደርስ ሲደርስ ነው ዓመት በዓል ሲደርስ ከኔ ያነሰ ሁኔታዎች ያሉት ሰው እኔ ለመጋበዝ ሲጠራኝ ወደ ቤቱ ሲጋብዘኝ፣ እኔ ሞራኔ እኮ ዳቆየ እኔ እኮ ከሱ የተሻለ ነገር ነው ሊኖረኝ ይችል ነበር። አሁን ላይ ትዳር ባለመኖሬ ነው እኔ ተጠሪ ሆንኩት። እኔ እነሱን መጥራት በምችልበት ሰዓት እነሱን የመጥራት አይምሮ እንትን ያደርገው ነበር። ዛሬ ለዚህ በቅቷል። አሁን እግዚአብሔር የተመሰገነ ይሁን ለዚህ ቀን አድርሶኛል። ግን ያቺ ልጅ እንደው ባለመደወላችን ቅር ካላት እንደው መጣ ቤታችን ድረስ ጠይቃት። አሁንም ቢሆን ፎቶዋን ፖስተን ይቅርታ ጋር ጠይቃታለን። የት እንደሆነ አሁንም ጠይቀሻት ለባብል ነገም ቢሆን ብትመጣ። አዎ፣ ግን እስካሁን ኢትዮጵያ ውስጥ ያለሻትን ስለኝም ቆይተዋል ሳትመለስ አገለም። ነገር ግን ያው ተጠፋፍተናል ሪከርድ አድርጌላት አልመለሰችልኝም፣ እና ያው ተጠፋፍተና ሰው ለስራ ነበር የመጣችው በአንዳንድ ነገር እና እንግዲህ፣ ይቅርታ በዚህ አጋጣሚ ያው ሰው የተለያየ የኢትዮጵያ ኑሮ ስለምታውቁ ካልሮጠ ካልደከመ ማቃናት ስለማይቻል ልፋት ስለሚጠይቅ መሮጥ ስለሚጠይቅ በዛ አጋጣሚ ቢዚ ሆነን የተሆነሽ እንጂ ወይም የመራቅ ጉዳይ አይደለም። ይቅርታ ማለት እንፈልጋለን። በተረፈ በዓሉ የሰላም የአንድነት ይሆነልን ይመቻቻል የፍቅር ያደርግልን። ባርኩት የተባረከውን በስላሴ ስም አሜን። እስኪ እንግዲህ መቋደሻዋ ገና አልወጣችሁ። መቋደሻ በነገራችን ላይ ሁል ጊዜ መጨረሻ ነው። ማገኘት እየጠፋችኝ። አዎ፣ በሉ እንግዲህ አብረን እንብላ ብለናል። እስኪ በጣም ይጣፍጥ ነው። ሽታውን ሳያዳምጠው አስቴቀማሳ በጣም ቆንጆ ነው። ባለሙያ ነሽ። አመሰግናለሁ። ባለሙያ ነሽ። በተለይ እቺንም መጥመቅ በጣም ነው እዚህ ጠላዋ። እቺንም ወድጃታለሁ። አዎ ጠላዋ አንም አሪፍ ጠላ ነው የሚጠምቀው። እሺ፣ አዎ ወድጃታለሁ። እስኪ እንደው እግር ጥሏችሁ እቺን ሳቀምሱ ወደ ሌላ ሀገር እንዳትሄዱ። ወደ አዲስ አይመጣችሁም ፋሲካ? የጠላ አድናቂ ነኝና ምን የመሰለጠለ ችን ጠላ መቼም፣ እናውቃታለን እናንተም ታውቃታላችሁ። እና በነገራችን ላይ ብዙ ጥቅም እኮ አለው ይሄ። አዎ ብዙ ጥቅም አለው። እኔ በሚመስል አሁን ደም ማነስ አለብኝ። ብዙ ወጪዎችንም ይቀንሳል፣ እንጂ ከወጪዎቹም ሳይሆን ጥቅሙ ብዙ ነው። ከአልኮል መጠጦች ጥቅሙ የበዛ ነው። አሁን እንደዛ ነው። እንግዲህ በዓልን አብረን እንበል እንብላን ጠጣ እንጀራ ዳቦ ሁሉም ነገር አለ ሙሉ ነው። ባለመገኘታችሁ ነው እንጂ የከፋኝ። እንግዲህ በዓሉ የሰላም የአንድነት የፍቅር ይሁንልን። መልካም ዓመት ባል ይሁንላችሁ። እንግዲህ ሼር፣ ላይክ፣ ሰብስክራይብ አድርጉ። ጥያቄ መልስን ካላችሁ ከስራ አስቀምጡ። እንወዳችኋለን እና ደሱም እንግዲህ ሁሉም ነገር በይቅርታ አልቆ ወደ እናንተ መተናን ቪዲዮ ይቀጥላል። አብራችሁን ቆዩ አይደል እናንተ በዓል ሲመጣ ደስ ሲል ዘመድ ጓደኛ ሰብስባችሁ ትደሰታላችሁ። ነገር ግን ላሳያችሁማ አልፋሲካን አልፋ ይሄን ይመስላን ከቤተሰቦቻችን ከጓደኞቻችን ጋር ሰብሰብ ብለን በዚህ መልኩ አሳልፈነዋን ማለት ነው። ነገር ግን ከቤተሰብ ጋር ተጫውታችሁ ፏደ መቅ ብላችሁ እንደዚህ በደስታ አሳልፋችሁ እንደዚህ ሆናችሁ ደግሞ ኩሽ ነው ስታዩትስ፣ እንትላላችሁ የሚያሳስበኝ ይሄ ነው ማለት ነው። እና እንኳን አደረሳችሁ የኔ ውዶች፣ የኔ ማሮች። እናንተም ለሀገራችሁ አብቅቷችሁ፣ ከወግ ለማረቅ አብቅቷችሁ፣ ከቤተሰቦቻችሁ ጋር ፏደ መቅ የምትሉበት ጊዜ ቅርብ ያደርግላችሁ ማለት ይፈልጋለሁ። ለሀገራችንም ሰላም ያደርግልን። አንድነትን ይስጠን። እንግዲህ በዓለም በዚህ መሰረት አክብር ያለው እናንተም ለሀገራችሁ ያብቃችሁ፣ ሀሳባችሁ ሊሳካላችሁ ማለት ይወዳል።